አርባ ምንጩ ለገብ ስቴዲየም የሚደረገው ድጋፍ ተጠናክሮ ቀጥሏል። የምዕራብ አባያ ወረዳ የንግዱ ማህበረሰብ አባላትም በዛሬው ዕለት ለስቴዲየም ግንባታው ድጋፍ አድርገዋል። በወረዳው የሚገኙ የንግዱ ማህበረሰብ አባላት የአርባ ምንጭ ሁለገብ ስታዲየም ግንባታ ሂደትም ጎብኝተዋል። ከጉብኝቱ በኋላ በተደረገው ሀብት የማሰባሰብ መርሃ ግብር የንግዱ ማህበረሰብ አባላት ለአርባ ምንጭ ዓለም አቀፍ ስታዲየም ግንባታ 1 ሚሊዮን 860 ሺህ ብር ድጋፍ አድርገዋል። የምዕራብ አባያ ወረዳ ዋና አስተዳዳሪ አቶ ወርቁ ወልዴ እንደ ወረዳ 39 ሚሊዮን ብር ለመሰብሰብ ታቅዶ እየተሰራ መሆኑን ገልጸዋል። እንደ ወረዳችን ያው የተሰጠን እቅድ ወደ 39 ሚሊዮን ያክል ገንዘብ ከሁሉም ማህበረሰብ ማህበራዊ መሰረቶችን ተጠቅመን እንድናሰባስብ ነውና በአርሶ አደር ደረጃ ደረጃም ያለውን ነገር ጀምረናል። የመንግስት ሰራተኛችን በሙሉ የወር ደመወዙን የለቀቀበት ሁኔታ አለ። ከዛ በመቀጠል እንግዲህ ታች አርሶ አደሩ ጋር እንግዲህ ፕሮጀክቱ ሲጀምር መነሻም እንደ መሪ ቃልም የተወሰደው የአንድ ፕሮጀክት በሚል ከድሞ ከአራት ዓመት በላይ ያለ በሙሉ ለዚህ ስቴዲየም አሻራውን እንዲያስቀምጥ ከማህበረሰባችን ጋር ተግባብተን በህጋዊ ደረሰኝ ታች ላይ ሀፍት ማሰባሰብ ስራው በተጠናከረ ሁኔታ ቀጥሏል። ድጋፍ ያደረጉ ነጋዴዎችም የንግዱ ማህበረሰብ አባላት ለሌላው አርአያ በመሆን አሻራቸውን ሊያሳርፉ እንደሚገባም ተነግረዋል። ዛሬ ግን በአካል ጎብኝቼ አይቼ በጣም ደስ በሚል ስሜት ደስ ብሎኝ ነው መቶ ሺ ብር የሰጠሁት። ደስ ብሎ ችንም አሻራችንም ማኖር አለብን። እስቴ ደግሞ ጋሞዞን መሆኑ ለጋሞዞን ተወላጅ ብቻ ሳይሆን ለደቡብ ኢትዮጵያ ክልል በሙሉ ድምቀት ነው። የምለውና ለጋሞ ዞን ብቻ ነው። ስለዚህ ደስ የሚል እድል ዛሬ ያገኘሁት። የንግዱ ማህበረሰብ ለሁሉም ለሁሉም አራ መሆን አለበት ምሳሌ መሆን አለበት። እንደምን ሆነናል? አሁን በአትክልትና ፍራፍሬ ንግዱ ብቻ ነው 100 ሺህ ብር ያልኩት፣ ብራ 100 ሺህ ብር አበረክታለሁ ያልኩት ገና ሌሎች ስራዎች አሁን ከእርሻ የምናገኘው ያለ ከሌላ ስራዎች የማገኘው ነገር አለና በዛ ዙሪያ ገና ነው የምናወራው በደንብ ነው የምንሰጠው። እስከ መጨረሻው እስከ መጨረሻው እንገነባለን ብዬ አስባለሁ። ሙሉ ነገራችን ነው። በነገራችን ላይ ስቴዲየም እና ንግዱ ማህበረሰብ ለሌላው ሁሉ አሪያ መሆን አለበት። የጋሞ ዞን ንግድ ገበያ ልማት መምሪያ ኃላፊ ወይዘሮ ሰላማዊት ቦዳ የንግዱ ማህበረሰብ አሻራቸውን ለስቴዲየም ግንባታው በማሳረፋቸው ምስጋና አቅርበው ከሊስትሮ ጀምሮ በጥቃቅን የንግድ ስራ ላይ የተሰማሩ ዜጎች ለስቴዲየሙ ግንባታ ድጋፍ ሊያደርጉ እንደሚገባ አመላክተዋል። የማይነካው ማህበረሰብ የለም። ለምንድነው ሁሉም ባለቤት ነው። ህፃን አዋቂ አንልም። ባይዘዌ ሌላው እንደገና ደግሞ ምንድነው ሊስትሮ፣ ጠራጊ፣ ቆሎ፣ ሙዝ አዟሪ የተለያዩ ንግድ ፍቃድ ያላቸውም ንግድ ፍቃድ ሳይኖራቸው በትንሹ የሚንቀሳቀሱ አካላት አቅም በፈቀደ ከአንድ ብር ተነስቶ እስከ መቶ ሀምሳ ቢሊዮን ድረስ የሚቆጠረውን ከህዝባችን ለመሰብሰብ በቁርጠኝነት እየተሰራ ነው ያለው። ማህበረሰባችንም ደግሞ ደስተኛ ነው። እንደ ጋሞ ዞን ሶስት ቢሊዮን ነው እቅዱ። ነጋዴው የነጋዴው ማህበረሰብ ማለት ነው። አሁን አንዳንዳችን የድርሻችንን ተከፋፍለን እጅግ በጣም ደስተኞች ሆነን ሌት ከቀን እየሰራን ነው። አርባ ምንጭ ለገብ ስቴዲየም ግንባታ እስከ ስምንት ቢሊዮን ብር የሚፈጅ መሆኑ የተመላከተ ሲሆን በሁለት ወር ውስጥ ሶስት ቢሊዮን ብር ለመሰብሰብ ታቅዶ እየተሰራ መሆኑም በመድረኩ ተመላክቷል።